ያለንበት ወቅት እንደሚታወቀው የኅዳር ወር ነው። ወርን ወደ ኋላ መለስ ብለን በታሪክ ስንመለከተው ደግሞ በኢትዮጵያ የዘመን ቀመር በ1911 ዓ.ም በዓለም አቀፍ ደረጃ ወረርሽኝ የተከሰተበት ነበር። በወቅቱም የተከሰተውን ችግር ለመቆጣጠር ህብረተሰቡ በነቂስ ወጥቶ አካባቢውን እንዲያጸዳና ቆሻሻዎችንም እንዲያቃጥል ተደርጓል። ይህንኑ መነሻው ማድረግም በየአመቱ ህዳር ወር ላይ ህዳር ሲታጠን በሚል ህብረተሰቡ በነቂስ ወጥቶ አካባቢውን የማጽዳፍ ልምድ እንደነበረው እናስታውሳለን። ዛሬ ላይ ደግሞ ንጹህና ጽዱ እንዲሁም ለኑሮ ተስማሚ የሚሆኑ አካባቢዎችንም እየተመለከትን እንገኛለን። የትናንትና የዛሬን የአካባቢ ጥበቃ እሳቤ እያወራን ቆይታ እንድናደርግ ደግሞ እዚህ አጠገቤ አቶ መክብብ ማሞ በጉለሌ የጸዋት ማዕከል የሆርቲካልቸር ልማት ዳይሬክተሮች ዳይሬክተር ይገኛሉ ከሳቸው ጋር አንዳንድ ጉዳዮችን እያነሳን ቆይታ የምናደርግ እንደምን ቆይተዋል አቶ መክበብት? እንኳ ደህና ቆያችሁን። ያመሰግናለሁ አመሰግናለሁ። እንግዲህ አሁን የምንገኘው በአዲስ አበባ ከተማ አስተዳደር በቅርቡ ተገንብተው ለህብረተሰቡ ክፍት ከሆኑ ኮሪደር ልማቶች ውስጥ በጀርመን አካባቢ ወይም በተለምዶ ጀርመን አደባባይ በሚባለው አካባቢ ላይ እንገኛለን እና የአካባቢ ጽዱ ማራኪ ማድረግ እንዲሁም ለጤና ተስማሚ ማድረግ አሁን ላይ ትኩረት ሰጥቶ በመንግስት በኩልም እየተሰራበት ያለው ጉዳይ ነው እና እንደ አንድ ባለሙያ እርሶት እንዴት ይመለከቱታል ከዚህ በፊት በነበረው ሂደት በርካታ የመንገድ ዳርቻዎች ቆሻሻ የምንጥልባቸው ናቸው። እነዚህ ቆሻሻ ከምንጥልበት ዛሬ አረፍ ብለን የምናወጋበት የምንጫወትባቸው ቦታዎች ለማንበቢያም፣ ለማረፊያም በቀላሉ የሰው ልጅ ነጻነት እንዲሰማው ከተማችን ነዋሪ በነጻ አካባቢ በንጹህ አካባቢ እንዲንቀሳቀስ እንዲሰራ ምቹ ሁኔታ እየተፈጠረለት ነው ያለው መንገድ ዳርቻዎቻችን ብቻ ሳይሆን በዚህ በከተማ ልማት በኮሪደር ልማት ህልውና የተረጋገጠው ወንዞችም ጭምር ነው። ብዙ ወንዞች ላይ ምንድነው የምንመለከተው? አብዛኛው የከተማው ቆሻሻ በሙሉ ወደ እነሱ ይጣላል። እዛ ውስጥ ሕይወት ያላቸው እጽዋትም ሕይወት ያላቸው እንስሳትን መኖር በማይችሉበት ደረጃ ላይ ነበረው። በአሁኑ ስንመለከት ግን ብዙ ቦታዎች ላይ ወንዞች ጸድተዋል። ወንዞች በመጽዳታቸው ምክንያት እዛማ አካባቢ ሰው በሽታው የሚጸየፋቸው ቦታዎች ሳይሆኑ ለመዝናኛ ወደ ወንዶች የሚሄዱበት ለመዝናኛ ወደ መንገድ ዳርቻዎች ለመዝናኛ ወደ አደባባዮች የሚሄዱበት ምቹ ሁኔታው የተፈጠሯል። እነኚ በመፈጠራቸው አንደኛ እንግዲህ የጤና መርሃችንም የእያንዳንዱ የከተማው ነዋሪ የጤናውን እንዲያመርት ማድረግ ማለት ነው። ስለዚህ ጤናውን እንዲያመርት ማድረግ ማለት በእነኚ አብዛኛው ከጽዳት ጉድለት የሚመጣ በርካታ ተላላፊ በሽታዎች አሉ። እነኚህም ተላላፊ በሽታዎች የምንቀንስበት ዋነኛው አካባቢያችንም ንጹህ ጽዱስ እናደርግ ነው። እኛም እንግዲህ ቆይታችንን እያደረግን ያለ ነው። በዚህ በኮሪደር ልማቱ በተገነቡ አካባቢዎች ነው። ጽዱና ማራኪ ናቸው፣ ለእይታም ደስ ይላሉ። ጨዋታችንን እንቀጥላለን። ሌላው ቦታዎች እንደውም እንመልከት። የመጣን እንደዚህ ስንንቀሳቀስ በፊት ዞር ብለን እንዲህ ነው የምንጥለው፣ አያላየ ብለን እንዲህ ነው የምንጥለው። አሁን ግን ይሄ ተመቻችቶንናል። እነኚህ ሁለቱም የራሳቸው እንትኖች አላቸው ዌስት አለ። እዚህም ሪሳይክል የሚደረጋል። ይሄ አሁን ምን ምንድን ነው? ሪሳይክል የሚደረግ ስለሆነ ይሄኛው ላይ ጥላለሁ ማለት ነው። ፕላስቲክ ቢሆን ግን እዚህኛው ላይ ጥላለሁ። መቀየር ያልቻልነው በርካታ ስራዎችን የሚጠይቁ ተግባራት አሉ ብዬ አምናለሁ። በተለይም ቆሻሻ አወጋገዳችን ብዙ ጊዜ አስተውሎት ከሆኑ ቤታችንን እናጸዳለን እንጂ አካባቢያችን ላይ ትኩረት አንሰጥም። ከትንሽ ነው የሚጀምረው። የትንሿ ለንጽህና ትንሿ ተደማሪ ትሆናለች። እንደዚሁ ለብክለትም ትንሿ ተደማሪ እየሆነች ነው፣ ትልቅ ተራራ የሚያክል ቆሻሻ የምንከምረው ማለት ነው። መልካም አካባቢያችንን በትክክል መያዝ ከቻልን እና ቆሻሻን ሳናቃጥል በተገቢው መንገድ ማስወገድ ከቻልን በእርግጥም የከተማችን ነዋሪ ሕገ መንግሥቱን ያጎናጸፈው መብቱ በትክክል እንዲጠቀም ማስቻል ማለት ነው። አቶ መክበብ፣ እንግዲህ በአዲስ አበባ ከተማ አስተዳደር በተፈጠሩ የኮሪዶር ልማቶች ውስጥ ነፋሻማ አየር እያገኘን ከእርሶ ጋር ስለ አካባቢ ንጽህናና አካባቢን እንዴት መጠበቅ ይቻላል በሚለው ርዕሰ ጉዳዮች ላይ አንስተን ከእርሶ ጋር ዘለግ ላሉ ሰዓታት ቆይታ አድርገናል። ለሰጡን ጊዜ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ክብረ ክስቲ